አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም፣ ጥቅምት 24 በዚች ቀን መስተጋድል መነኮስ አባ አብላርዮስ አረፈ። ይህም ቅዱስ ጋዛ ከሚባል ሀገር ነው። ወላጆችም አረማውያን ናቸው። የዮናናንም ትምህርታቸውንና ፍልስፍናቸውን አስተማሩት። ሰውነቱ ለጥበብ ማደሪያ እስከሆነ ድረስ በእውቀቱ ከጓደኞቹ በላይ ሆነ። ከዚህም በኋላ ከሀገሩ የሌለ መልካም የሆነ ጥበብን ከውጭ ሀገር መማርን ወዶ ተነስቶ ወደ እስክንድርያ ሀገር ሄደ። መምህራንም ሁሉ ከሚኖርበት ቦታ ገብቶ ከእሳቸውም ዘንድ ብዙ ትምህርትን ተማረ። በዚያንም ጊዜ የቤተ ክርስቲያንን ትምህርት ለመማር ተነሳስቶ ቸኮለ። የቤተ ክርስቲያንን መጻሕፍት ብዙዎቹን አነበበ። የእስክንድሪያ ሊቀ ጳጳሳት አባ እስክንድሮስም የተረጎሙለት እና ያስረዳው ነበር። ከዚህም በኋላ ክብሪ ግባና በጌታችን ኢየሱስ ክርስቶስ አምኖ የክርስትና ጥምቀትን ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ገድርህን ተጋደለ። ወደ አባ እንጦንስ ሄዶ መንፈሳዊ ሆነ። የትሩፋትን ስራ እየተማረ በእሱ ዘንድ ብዙ ወራት ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሄዶ የተውለትን ገንዘባችን ሁሉንም ወስዶ ለድሆችና ለችግረኞች መጻወተ። ከዚህም በኋላ ከሶሪያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም፣ በጸሎት፣ በስግደት በመትጋት ፍጹም ገድልን ተጋደለ። በየሰባት ቀንም እስቲመገብ ድረስ ምግቡን የዱር ሳር ነበር። እግዚአብሔርም ሀብተትን ቤትን ሰጡት። ልቦናው ብሩ ሆነ። ድንቆች ተአምራትንም የሚያደርግ ሆነ። ኤጲፋኒዎስንም የአመነኮሰው እና ለደሴተ ቆጵሮስ ኤጲስቆጶስ እንደሚሆን ትንቢት የተናገረለት እርሱ ነው። የዚህም አባት መላው ዕድሜው 80 ዓመት ነው። ከክርስትናው እና ከምንኩስናው በፊት 17 ዓመት፣ በምንኩስና 33 ዓመት ነው። ከብሪግቫና እግዚአብሔርም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስሌዎስ በመጽሐፍቱ አመስግኖታል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር፣ ለዛለም አሜን። በዚችም ቀን ለሰማዕት ለንጊኖስ ባለንጀራው የሊቀ ጳጳሳት ጳውሎስ፣ የሰይና የአውስያ የጸበለ ማርያም ተሃራሚት፣ የቆስጠንጢኖስም